ብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንህ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ብልጽግና የጦርነት ኃይሎች አሽከር ነው ሲሉ ፕሬዚደንት ኢሳያስ አፈወርቂ ተናገሩ። ቀይ ባህርን፣ ኦሮሙማን፣ አባይ ወንዝን ወዘተ እያነሱ የኢትዮጵያ ወቅታዊ ጉዳይ ላይ ማብራሪያ አቅርበዋል። የኤርትራ መንግስት ላይ ግልጽ ትንኮሳ ለማድረግ ሴራ እየተሸረበ ነው ሲሉም ተሰምቷል። በዝርዝር የምንመለከተው ጉዳይ ይሆናል። የምትጨቃጨቁትና የምትነታረቁት በእኛ ላይ ነው አሉ ፊልድ ማርሻል ብርሃኑ ጁላ። የኢትዮጵያ ሕዝብ ከጫፍ እስከ ጫፍ እኛን ይወደናል ሲሉም ተናግሯል። ሰሙታላችሁም። የፋኖ ኃይሎች የድርድር ቅድመ ሁኔታዎችን ይፋ አደረጉ። በክልሉ በካምፕ ላይ በተፈጸመ ጥቃት በርካቶች መገደላቸውም ተሰምቷል። ተጨማሪውን ይዘናል። በአቶ ሽመልስ አብዲስ አስተዳደር ኦሮሚያ ክልል በወለጋ በርካታ አካባቢዎች የኔትወርክ አገልግሎት መቋረጡ ሰማ። በክልሉ የተለያዩ ስፍራዎች የሚደረጉ ውጊያዎች አሁንም እንደቀጠሉ ናቸው። ይህንንም እንመለከታለን። የብልጽግናው ሚኒስትሮች አቶ ጌታቸውና አብርሃም በላይ በአዲስ አበባ የትግራይ ተወላጆችን ስብሰባ ጠርቷል። የአብይ አህመድ አማካሪ ሚኒስትሩ አቶ ጌታቸው የሕወሓት ኃይሎች ወደ ጦርነት የመግባት ፍላጎት አላቸው የሚል ንግግርም አድርጓል። የምትሰሙት ይሆናል። የኤርትራ ጦር ከወረራቸው የትግራይ ግዛቶች እየወጣ ነው። ኬላዎችም ተከፍተዋል የሚል መረጃ መሰራጨቱ ይታወሳል። ይህንን ተከትሎ አስተዳዳሪዎችና ነዋሪዎችን በማነጋገር የትግራይ የመገናኛ ብዙኃን ምላሽ ሰጥተውበታል። እንቃኘዋለን። የሱዳን ጦር ለሰሞንኛው የአሜሪካ ውሳኔ ምላሽ ሰጠም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የምትጨቃጨቁና የምትነታረኩት በእኛ ላይ ነው አሉ ፊልድ ማርሻል ብርሃኑ ጁላም። የኢትዮጵያ ሕዝብ ከጫፍ እስከ ጫፍ እኛን ይወደናል ሲሉም ተናግሯል። ፊልድ ማርሻሉ የሚመሩትን ሰራዊት በዲሲፕሊን የታነጸም ኢትዮጵያን፣ የሚመስል የሀገሪቱ ሉዓላይነት ያስከበርም፣ ከመፍረስም የታደገ በሚል ከዚህ በፊት ደጋግመው ሲናገሩ ተሰምቷል። ትናንትም ከሰባት ዓመት በፊት ከነበረው የተለየ ሰራዊት ገንብተናል ሲሉ አንስተው የፖለቲካ መሳሪያ እንዳይሆን፣ ሉዓላይነታችንን የሚጠብቅ እንዲሆን እንዲሆን አደረግነው ሲሉ ነው የተሰሙት። የፖለቲከኞች መሳሪያ እንዳይሆን ተልኮው እና አላማው ግቡ የኢትዮጵያን አንድነት እና ሉዓላዊነት ማስከበር ብቻ እንዲሆን የመከላከያ ሰራዊቱ የብልጽግናው አመታት ታሪክ ግን እሳቸው እንደሚሉት ያለ አይደለም። የብልጽግናው መንግስት የፖለቲካ መጠቀሚያ የሆነም ለብልጽግና ሞታለው በሚል በአደባባይ የሚናገሩ አዛዦች ያሉት የሀገሪቱ ሉዓላዊነት ከማስጠበቅ ወጥቶ በየቀበሌው ከገዛ ዜጎቹ ጋር እንዲዋጋ የተገደደ መሆኑን እራሳቸው ፊልድ ማርሻሉም የሚያጡት አይሆንም። ጠቅላይ ኤታማዦር ሹሙ ግን መከላከያ የኢትዮጵያ ህዝብ ከጫፍ እስከ ጫፍ እንዲወደው አደረግ ነው ሲሉ ይደመጣሉ በሙሉ ከጫፍ እስከ ጫፍ የመከላከያ ሰራዊት ደጋፊ እንደሆን እንደሆነ እናውቃለን። በእርግጥ ም የኢትዮጵያ ሰራዊት ለኢትዮጵያ ብቻ ሳይሆን ለጎረቤቶችም ኩራት፣ በዜጎችም ሰላም ማስከበር በወጣባቸው ሀገራትም የሚወደድ ሰራዊት እንደነበረሙን ነው። ነገር ግን በብልጽግናው ዓመታት የኢትዮጵያ ወታደሮች ሰላማዊ ዜጋን ገድለው ወደ ገደል ሲጨምሩ፣ ሰዎችን ከነነፍሳቸው ሲያቃጥሉ ታይቷል። የሀገሪቱ ወታደራዊ አዛዦች ሕዝብ በጅምላ ያልቅ ዘንድ የከባድ መሳሪያና የድሮን ጥቃቶችን ማከታትለው ፈጽሟል። እነ ንብረቶች፣ እነ ከብቶች፣ እነ ጋማ ከብት አስር ቀንድ ከብት አራት የጋማ ከብት ዘር አሳጠጡ። እኔንም ባድማ ጥፍቱ ገበሬን አሁን ደግሞ ገሎ ማንን ሊመራ ነው? እሱ ምን እስተሚሆን ነው የሚጠብቀው? ያለ መንግስታት እንዴት መንገድ አይሰጠውም ወይ? እንዴት አያቅመውም ወይ? ይህንን ከተወለድኩ እስከ ዛሬ አይቼ አላውቅም። ግን አምና ሁለት አመት ጀምሮ ይህ ነገር ተከሰተብን። አሁን ይህ ከሆነ በቃ ለመኖር አንችልም፣ ለመፍጠርም አንችልም፣ ልጅ ለማሳደግም አንችልም። በዚህ ሆነ። እነዚህ ሁሉ ሰቆቃዎች ፊልድ ማርሻሉ ከጫፍ እስከ ጫፍ ህዝቡ ይወደናል ባሉት ሰራዊት የተፈጸሙ ናቸው። እንግዲህም የጦር አዛዡ ግን እንድትጨቃጨቁም እንድትነታረኩም የሆነው እኛ ሀገሪቱ እንዳትፈርስ ስላደረግናት ነው በማለት ይናገራሉ። መከላከያ ሰራዊት አለ ማለት ሉዓላዊነት አለ ማለት፣ መከላከያ ሰራዊት የለም ማለት ተበትነሃል ማለት ሁሉ ጭቅጭቁ፣ ንትርቁ፣ እኔ ሻላለሁ ባይነቱ እኔ የበለጠ ልውሰድ ባይነት የሚለውም የሚመጣ ከሆነ እኔም ተጎድቻለሁ የሚለውም የሚመጣ ከሆነ አገር ሲኖር ነው። አገር ሲኖር እዛ አገር ውስጥ እንደፈለክ ትጫወታለህ። አገር ከሌለ ግን ትሰደዳለህ እንጂ የምትጫወተው ፖለቲካ የለም። ሀገር መፍረስ እንዴት ያለ ነው የሚለው ጥያቄ እንዳለ ሆኖም ፊልድ ማርሻሉ እኛ በየቀበሌው ካልገባን እኮ ሀገር ይፈርስ ነበር ሲሉ ያሁኑ የመጀመሪያቸው አይደለም። ከዚህ በፊትም የኢትዮጵያ ሕዝብ ይስማን ያለበለዛገን እርስ በርስ ትጨፋጨፋላችሁ ሲሉ ተናግረው ያውቃሉና የኢትዮጵያ ሕዝብ ቢሰማን ጥሩ ነው። እኛ ልምድ አለን። እኛ ለህዝባችን ምን ዋጋ እኮ ለህዝባችን ምን ታዳወቅ ለህዝብ ካላሰም አገረቷ ትፍራስ ይጨፋጨፍ በኢትዮጵያ አሁን ያለው የእርስበርስ ጦርነትና መተላለቅ መጨፋጨፍ የመጣው የሀገሪቱ ሰራዊት በየቅየው የብልጽግናውን ስልጣን ለማስጠበቅ ስምሪት ከተሰጠበት ጊዜ ጀምሮ መሆኑ ግን እምብዛም አሻሚ አይሆንም። ይህ ደግሞ ህዝቡን ብቻ ሳይሆን የድሃ ኢትዮጵያ ልጆች ስብስብ የሆነው ሰራዊቱን እያስከፈለው የቀጠለ መስዋዕትነት፣ እንዲህ የሚገለጽ ነው። አረፈጣሪ ወይ ይብቃ በለነው ችን ሀገር ሰላም አርካት እስኪኛ ምንረፍ ብልጽግና የጦርነት ኃይሎች አሽከር ነው ሲሉ ፕሬዚደንት ኢሳያስ አፈወርቄ ተናገሩ። ቀይ ባህር፣ ኦሮሙማ፣ አባይ ወንዝ ወዘተ እያነሱ የኢትዮጵያ ወቅታዊ ጉዳይ ላይ ማብራሪያ አቅርበዋል። የኤርትራ መንግስት ላይ ግልጽ ትንኮሳ ለማድረግ ሴራ እየተሸረበ ነው ሲሉም ተሰምተዋል። የኤርትራ የነጻነት ቀን 34ተኛ ዓመትን በማስመልከት በአስመራ ስቴዲየም የተዘጋጀው መድረክ ወታደራዊ ትርኢት በጦር ጀቶች ጭምር የቀረበበት የሙዚቃ ድግስ የተሰናዳበት ኢሳያስም ካንጋፋ ወታደ ብሔራዊ አዛዦች ጋር ተገኝተው የታደሙበት ነው። በዚህ ክብረ በዓል ላይ ፕሬዚደንት ኢሳያስ አፈወርቂ ያደረጉት ንግግርም ኢትዮጵያና ብልጽግና አሜሪካና ሱዳን በሰፊው የተነሱበት ሆኗል። ፕሬዚደንቱ የቀጠናችን ሁኔታን የምናይበት መነጽር የመደጋገፍ የመተጋገዝ ሰላማዊና መረጋጋት ያለበት ጥምረት ላይ ቋሚ ስትራቴጂኩን በማድረግ የሚነሳ ነው ያሉ ሲሆን እሳቸው እየተሳተፉበት የሚገኙትን የሱዳኑን ጦርነት የተለያዩ ኃይሎች ፋይናንስ እያደረጉም ከውስጥም ቅጥረኞችን እየገዙ የሱዳን ሽግግር አወሳስበው ወደ ጦርነት አስገብተውታል። አሁን የሱዳን ህዝብ የችግሩ ገፈት ቀማሽ ሆኗል የሚል ማብራሪያ አቅርበውበታል። የኢትዮጵያና የሱዳን ጉዳዩን ቀውስ የተሰሙት ኢሳያስ ከኢትዮጵያ ጋር በተያዘ ሲናገሩም የ80 ዓመት ታሪክ በማንሳት ነው። ከ80 ዓመት በላይ ሶስት ትውልዶች ያክል ኢትዮጵያን ወኪላችን ነች የሚሉ የዋሽንግተን አስተዳዳሪዎች የተከተሉት የተሳሳተ ፖሊሲ ያስከተሉት ቀውስና ውድመት በመዛግብት ላይ ሰፍሮ ይገኛል ያሉት ፕሬዚደንቱም በሶቪየት ህብረትና አሜሪካ ሴራ የኢትዮጵያ ትውልዶች ሀገር የመገንባት እድል መክኗል ሲሉም አንስቶል። ከሰባት ዓመት በፊት ደግሞ የብሔር ፌዴራሊዝም ካስከተለው ቀውስ በኋላ ማስተካከያና ሪፎርም መጥቷል በተባለ በት ወቅት ልክ በኢትዮጵያ ህዝብ ላይ እንደተፈጠረው ስሜት ሁሉ ይህ በኤርትራ ና በሌሎችም ጎረቤት ህዝቦች ላይ የፈጠረው ተስፋ የቅርብ ጊዜ ትውስታችን ነው ያሉት ፕሬዚደንት ኢሳያስ አፈወርቂ ም ይህ የህዝብ ተስፋ ያስደነገጣቸው የውጭ ኃይሎች ግን ሊረጋጓ አልቻሉም ሲሉ አክሏል ብልጽግናን ደግሞ የጦርነት ኃይሎች አሽከር ሲሉ ጠርተውታል አብ ውስጥ ናይ ዝሓለፈ ቀረባ ዓመታት ጥራይ ብስን ብልጽግና ከመሓድሽ ወኪል ወይ

ባለፉት ጥቂት ዓመታት ብቻ በስመ ብልጽግና በሚባለው አዲስ አሽከር በኢትዮጵያ ሕዝብ ላይ ያወጁት ጦርነት የጭንቀታቸው ማሳያ ነው። ለዚህም በተለያዩ አቅጣጫዎች የአባይ ውኃ፣ የባህር በር፣ የኦሮሞ ሕዝብን የማይወክል የኦሮሙማ ጽንሰ ሀሳብ፣ የኩሻውያንና ሴማውያንን ቆቅልሽ፣ የአፋር ሕዝብና መሬትን እንደ መጫወቻ ሜዳ ለመጠቀም የሚያደርጉት ፉከራና ሽለላ ላይ ናቸው። ለዚህ በአንድ ብቻ ሳይሆን በተለያየ አቅጣጫ ለተከፈተው ጦርነት ደግሞም የሚዲያ ጫጫታና ፉከራ ተከሰዋለ ለውድመት ጦር መሳሪያ ቴክኖሎጂና ሚዲያ የሚወጣው ዶላር መጠንም ወደር የለውም። ውሸትን በማስፋፋትና እውነትን ለመድፈቅ፣ ጥላቻና ቅራኔን ለመቀስቀስ ተቀናጅቶ ያለው የስነልቦና ጦርነት ደግሞ ሌላው የሚጠቀስ ነው። ፕሬዚደንቱ በኤርትራ መንግስትና ህዝብ ላይ ትንኮሳ ለመፈጸም ሴራ እየተሸረበ ነው ሲሉም ይገልጻሉ። አሁን በኢትዮጵያ ውስጥ የሚደረጉ ተቃውሞችን በተመለከተም አንስተዋል።

የፈለጣ ያለ የኤርትራ ህዝብና መንግስት ለመተንኮስ እየተሸረበ ያለው ግልጽና ድብቅ ሴራ የማይታወቅ አይደለም። የዚህ መደምደሚያው ተጀምሮ የነበሩ ተስፋና ጉጉት እንዲተን ማድረግ ነው። የኢትዮጵያ ህዝብም ምርጫዎቹን አውቆ ተቃውሞቹን ሲያጠናክር እየታየ ነው። የኤርትራ መንግስት ለኢትዮጵያ ህዝብ ያኔ ባደረገው ድጋፍ የሚቆጭ አይሆንም። አሁን ሴራችሁን የምትጎነጉኑ የውጭ ኃይሎች እጃችሁን ሰብስቡ። ተላላኪ ብልጽግናዎች ደግሞ እግራችሁን ሰብስቡ። ትራምፕ እና አሜሪካንም እያነሱ ያብጠለጠሉት ፕሬዚደንት ኢሳያስ አፈወርቂም በጥቅሉ አቋማችን በሬ ወደ ፈለገው ይሄድ፣ አንተ ግን እርፉን አጥብቀህ ያዝ እንደሚባለው ያለነው የውስጥ ጉዳያችንን አጠናክረን እንቀጥላለን ሲሉም የተሰሙበት ነው። የፋኖ ኃይሎች የድርድር ቅድመ ሁኔታዎችን ይፋ አደረጉ። በአማራ ክልል በካምፕ ላይ በተፈጸመ ጥቃት በርካቶች መገደላቸው ሰምቷል። የአሜሪካ መንግስት አዲስ አበባ በሚገኘው ኤምባሲው በኩል ትናንት ያወጣው መግለጫም የብልጽግናው መንግስትን በድሮን የራሱን ዜጎችን የሚገድል ሲል ገልጾ እንዲያቆመም ጠይቆ የኦሮሞ ነጻነት ሰራዊትን በድርድሩ እንዲቀጥል ጥሪ አቅርቦም ፋኖን ደግሞ ወደ ሰላማዊ ድርድር እንዲመጣ ሲለሚገልጽ እንደነበር ይታወሳል። ከአገዛዙ ውጭ የኦሮሞ ነጻነት ሰራዊትና የፋኖ ኃይሎች ይህንን ጥሪ ተከትሎ ምላሽ ላይ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ባወጣው መግለጫ የአብይ አህመድ አገዛዝና የብልጽግና ፓርቲ አስተዳደር በአማራ ሕዝብ ላይ የሚያካሂዱት የጭፍጨፋ ጦርነትን ለማስቆም ያለንን የማይናወጥ ቁርጠኝነት እናረጋግጣለን ሲል ጀምሯል ተገኝተዋል የአብይ አህመድ አገዛዝ በሁሉም ዘርፎች በአማራ ህዝብ ላይ ያደረሰው በደልን የሚያትተው የፋኖ ኃይሎች መግለጫም የአሜሪካ መንግስት ጦርነት እንዲቆም በመጠየቅ ለወሰደው ተነሳሽነት ምስጋናውን ያቀርባል። የክልሉ ሕዝብ ወደ መሳሪያ ያነገበ ትግል የተሸጋገረው ለአመታት ያደረገው ሰላማዊ ትግሉ ሳይሳካ በመቅረቱም እድሉን በማጣቱ ነው ሲል አብራርቷል። ከሰላሳ በሚልቁ ከተሞች የተደረጉ ሰላማዊ ሰልፎችን ጨምሮ ሰላማዊ ጥያቄዎችና እንቅስቃሴዎች ቢደረጉም የአብይ አህመድ አገዛዝ ግን ወደ ግድያና ጭፍጨፋ ማዕከልነት ቀየራቸው ሲልም ያብራራል። ለሰላማዊ ሂደት አሁንም ቁርጠኛ ነን ያሉት የፋኖ ኃይሎች በኢትዮጵያ ውስጥ ዘላቂ ሰላምን ለማምጣት የሚያስችል የሽግግር ፖለቲካዊ አወቃቀርና አካታችነት ያለው ብሔራዊ ውይይት መክፈት አስፈላጊ መሆኑን እናምናለን። ይህ ሂደት ግልጽነት ያለውና የኢትዮጵያ የተለያዩ ድምፆችን በእውነት የሚወክል መሆን አለበት ሲሉም አንስቷል። በዚህ ረገድ የአሜሪካ መንግስትና ሌሎች አለም አቀፍ አጋሮች ይህንን ዓላማ ለመደገፍ እንዲሰሩ እንጠይቃለን። በተለይም የተመረጡ የማዕቀብ እርምጃዎችን በመውሰድ ጦርነቱን በማስቆም ሂደት ትብብር እንዲያደርጉም ጠይቀዋል። በመሆኑም ለሰላማዊ ንግግር የሚቀመጡ ያሏቸውን ቅድመ ሁኔታዎች አብራርቷል። ጦርነቱ በፍጥነት ቆሞም የመከላከያ ሰራዊቱን ጨምሮ የፌዴራል ሀይሎች ክልሉ ለቀው ይውጡ የሚለው ቀዳሚው ነው። የክልሉ የብልጽግና ፓርቲና የጸጥታ መዋቅር ፈርሶ ፋኖ በተሳተፈበት ሁነት የሽግግር አስተዳደር ማቋቋም የሚለውም ተካቷል። ሁለተኛው ደግሞ አለም አቀፍ የሰብአዊ መብት ድርጅቶች ያለምንም ገደብ በክልሉ ውስጥ ምርመራን ማካሄድ በክል ክልል ውስጥ የተፈጸሙ የወንጀል ድርጊቶች ላይ ተጠያቂነትና ፍትህ የሚረጋገጥበትን ሁኔታ መፍጠር የሚለው ሲሆን በክልል ውስጥ በአንዳንድ አካባቢዎች ተቋርጦ የሚገኙ የቴሌኮሚኒኬሽን ኢንተርኔት፣ ኤሌክትሪክ፣ ውሃ፣ ባንክ አገልግሎቶችና መሰረታዊ አገልግሎቶች ዳግም ወደ ስራ እንዲገቡ ማድረግ፣ በአማራ ክልል ውስጥም ሆነም ወደ አጎራባች ክልሎችና አዲስ አበባ የሚደረጉ ጉዞዎች ገደብን ማስወገድ የሚሉትም ይከተላሉ። ለተጎጆች ድጋፎችን ማስቀጠል፣ በህዝቡ ላይ የተፈጸሙ የጦር ወንጀሎችና በ በሰብአዊነት ላይ የሚፈጸሙ ወንጀሎችን እውቅና መስጠት በክልሉ በኩል የሚነሱ የማንነትና የወሰን ጥያቄዎችን መቀበል ከክልሉ ውጭ ያሉ የአማራ ተወላጆች ጥበቃና ወዘተም ተካቷል። የፋኖ ኃይሎች የሰላም ድርድሩ በቅድመ ሁኔታ በተቀበሉበት በዚህ ወቅት በክልሉ የተለያዩ አካባቢዎች የሚፈጸሙ ጥቃቶች ግን እንደቀጠሉ ናቸው። በአዊ ዞን ከቲሊሊ አቅራቢያ በሚገኝ የመንግስት ኃይሎች ካምፕ ላይ የተፈጸመው ጥቃት ያደረሰው ጉዳት ደግሞ ከፍ ያለ ነው። በተለይም የክልሉ አድማ ብተናና ሚሊሻ አባላት ላይ የደረሰው ጉዳት በደርዘን የሚቆጠር እንደሆነም ነው የተሰማው። በዚህ ቀጠና ከባህር ዳር አቅራቢያም አንድ አሳ አካባቢ ትናንት ውጊያ የተደረገ ሲሆን የደረሰው ጉዳት ግን በውል አልታወቅም። በሰሜን ጎንደር ዞን ላለፉ ሶስት ቀናት በጃኑራና ዳባት ቀጠና እየተደረገ ያለው ውጊያም እንደቀጠለ ነው። የብልጽግናው ሚኒስትሮች አቶ ጌታቸው ረዳና አብርሃም በላይ በአዲስ አበባ የትግራይ ተወላጆችን ስብሰባ ጠርቷል። የአብይ አህመድ አማካሪ ሚኒስትሩ አቶ ጌታቸው የህወሀት ኃይሎች ወደ ጦርነት የመግባት ፍላጎት አላቸው የሚል ንግግር አድርጓል። በትግራይ ክልል ከአራት ዓመታት በፊት ጦርነት ከመከፈቱ አስቀድሞ በየወራት ልዩነት ጦርነትና ሁሉን አቀፍ የትግራይ ተወላጆች ላይ ዘመቻዎች በተካሄዱ ቁጥርም በአዲስ አበባ የትግራይ ተወላጆች ጁንታውን አወገዙ የሚሉ ስብሰባዎችና ሰልፎች የተለመዱ ነበሩ እነዚህን ስብሰባዎች በመምራት ረገድ በቀዳሚነት የሚታወሱት ደግሞ የትግራይ ተወላጅ የብልጽግና ሚኒስትሩ አብርሃም በላይ ነበሩ። ዛሬ ደግሞ አዲሱን የጠቅላይ ሚኒስትር አብይ አህመድ ሹምን አቶ ጌታቸው ረዳን ጨምረው የትግራይ ተወላጅ አዲስ አበባ ነዋሪዎች ጋር ስብሰባ ማድረጋቸውን ገልጿል። አቶ ጌታቸው በዚህ ወቅት የፕሬቶሪያው የሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላትን ምኞት ያስቀረ ነው ብለዋል። የፕሬቶሪያው የሰላም ስምምነት ከተፈረመ በኋላ ተፈናቃዮች በሚፈለገው ልክ ወደ ያቸው መመለስ አልቻሉም። ብለውም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንና ስልጣን ብቻ በማለቱና እዚህ ግባ የሚባል ስራ ባለመስራቱ ምክንያት ነው ሲሉም ከሰዋል። የትግራይ የፖለቲካ አመራር የያዘው ግትር አቋም ትግራይን ከአደጋ ስጋት እንዳትወጣ እያደረጋት ነው ሲሉም ተናግሯል። ማስቀረት የማይቻል በሚል ከቀናት በፊት የገለጹትን ጦርነቱን ይሁን የቱን እንደሆነ ሳይገልጹ ከየትኛው ስህተትም እንደሆነ ሳያብራሩ ከስህተታቸው የማይማሩ ያሏቸው ጥቂት ሌሊት የቀድሞ የህወሀት ኃይሎችን ለስልጣን ሲሉ ወደ ጦርነት ለመግባት ፍላጎት እንዳላቸው እየገለጹ ነው ሲሉ ነው አቶ ጌታቸው ረዳ የጠቀሱት። የትግራይ ህዝብ ተመሳሳይ ነገር እንዳያጋጥመው የእነዚህን ኃይሎች እኩይ ፍላጎት እንዲያውቅም እያጋለጡ ነው ሲሉ አክሏል። የትግራይ ክልል ግንኙነት ከፌደራል መንግስት ጋር መሆኑ ግድ ነው። ከእከሌ ጋር ሁኜ ማጥቃት እችላለሁ የሚለውን ማጋለጥ አለብን ሲሉም ተናግሯል። እከሌ ያሉት አካል ግን ብልጽግና በይፋዊ ገጹ ላይ ባጋረው መግለጫቸው ላይ አልተጠቀሱ

በአቶ ሽመልስ አብዲሳ አስተዳደር ኦሮሚያ ክልል በወለጋ በርካታ አካባቢዎች የኔትወርክ አገልግሎት መቋረጡ ተነገርም በክልሉ የተለያዩ ስፍራዎች የሚደረጉ ውጊያዎች አሁንም እንደቀጠሉ ናቸው። ከአምስት ዓመት ለሚልቅ ጊዜ መጠኑ ይለያይ እንጂም የቀጠለው የኦሮሚያ ክልሉ ጦርነት በየጊዜው የወራት ቀነ ገደብ እየተቀመጠለት ይሁን እንጂ ዛሬም የሀገሪቱን ዜጎች እየቀጠፈ ነው። ያለው አቶ ሽመልስ አብዲሳ አምና በጨፌው የኦሮሞ ነጻነት ጦርን ለመደምሰስ አንድ ወር ስጡን ብለው ነበር። ዚህ አመት መጀመሪያ የክልሉ ፖሊስ ኮሚሽነር ጀነራል ድሪባ መኮንን በተመሳሳይ ሁለት ወር ስጡን ብለውም ነበር። በተመሳሳይ ከሳምንት በፊት ደግሞ የደቡብ እዝ ምክትል አዛዡ እስከ ሰኔ 30 የሚል ቀነገደብ ማስቀመጣቸውን መዘግባችን ይታወሳል። እነዚህ ሁሉ ቀነ ገደቦች የእርስ በርስ ጦርነት መፍትሄዎች እንዳይደሉ ቢታወቅም አሁንም ግን መሰል ጉዞ ላይ ነው ብልጽግናው ያለው። ከሰሞኑ ደግሞ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በአቢደንጎሮ አሙሩ፣ ጃርደጋ ጃርቴና ሆሮ ትልልቅ ወረዳዎች የኔትወርክ አገልግሎት ሙሉ በሙሉ መቋረጡ ተሰምቷል። በወረዳዎቹ ኔትወርኩ የተቋረጠው መንግስት ከሰሞኑ በኦሮሞ ነጻነት ሰራዊት ላይ ልዩ የማጥቃት ዘመቻን ለማድረግ ማቀዱን ተከትሎ ነው ተብሏል። ሰሞኑን በርካታ የመከላከያ ሰራዊት አባላት ወደ ወረዳዎቹ እንደገቡና ይህንን ተከትሎ በተሽከርካሪዎችና በሰዎች ላይ የተጣሉ ገደቦች ይበልጥ ጠብቀው ከምሽቱ አንድ ሰዓት በኋላ እንቅስቃሴ እንደተከለከለም የአካባቢው ነዋሪዎች ተናግረዋል። ከነዚህ አካባቢዎች በተጨማሪም በደቡብ ምዕራብ ሸዋ ዞን ሰዶዳ ጥቅም ሊበን በመሳሰሉ አካባቢዎችም ከፍተኛ ቁጥር ያለው ሰራዊት መሰማራቱ ተሰምቷል። በሌላ በኩል በኦሮሚያ ክልል ምስራቅ አርሲ ዞን ሲርካ ወረዳ ሰሞኑን በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከፍተኛ ውጊያ እየተካሄደ ስለመሆኑ ተሰምቷል። በተለይም በሰጅ ሳዴ ቀበሌ ከትናንት በስቲያ ንጋት ላይ ከፍተኛ የተኩስ ልውውጥ ሲደረግ እንደነበር ነዋሪዎች አረጋግጧል። መርቲ ወረዳ ደንበቃ ቀበሌም ከትናንት በስቲያ ሌሊት የኦሮሞ ነጻነት ጦር የመንግስት የጸጥታ ኃይሎች በሰፈሩበት ካምፕ ላይ ድንገተኛ ጥቃት እንደፈጸመና ይህንኑ ተከትሎ ውጥረት እንደሰፈነ ነው የተገለጸው። ሌላኛው አካባቢ ደግሞ ኢሉ አባቦራ ዞን ዳርሚ ወረዳ ሲሆን፣ በዚህ አካባቢ በርካታ ሰላማዊ ዜጎች ከሁለት ቀናት በፊት መገደላቸው ይታወሳል። የኤርትራ ጦር ከወረራቸው የትግራይ ግዛቶች እየወጣ ነው፣ ኬላዎችም ተከፍተዋል የሚል መረጃ መሰራጨቱ ይታወሳል። ይህንን ተከትሎ አስተዳዳሪዎችና ነዋሪዎችን በማነጋገር የትግራይ የመገናኛ ብዙኃን ምላሽ ላይ ሰጥቷል። ከሰሞኑ የሻቢያ ጦር ወሯቸው ከሚገኘው በተለይም ከምስራቃዊ ዞን አካባቢዎች ለቆ እየወጣ ነው፣ ኬላዎችም እየተከፈቱ ናቸው በሚል መረጃዎች በማህበራዊ የመገናኛ ብዙኃን መሰራጨታቸው የሚታወስ ነው። የኢትዮጵያ ወታደሮች ከስምንት ወራት በፊት ለቀዋት ከወጡባት ዛላንበሳ፣ ኢሮብ፣ ጉሎ ህዳና መሰል አካባቢዎች ነው እየወጣ ነው የሚለው መረጃ ተሰራጭቶ የነበረው። ይህ ግን ሐሰት መሆኑን የአካባቢው አስተዳዳሪዎችና ነዋሪዎች አረጋግጧል። ድምፅ ወያነ በጉዳዩ ላይ ነዋሪዎችን ጭምር በማነጋገር ማጣራት አድርጎ መረጃው የተሳሳተ መሆኑን መረዳቱን ዘግቧል። እንደ ኢሮብና ጉሎ መህዳ ባሉ ወረዳዎች ባደረገው ማጣራት አሁንም አካባቢዎቹ በኤርትራ ጦር እንደተወረሩ ስለመሆናቸውም ነው ያረጋገጠው። ይሁን እንጂ በሁለቱ ሀገራት መካከል ያሉ አንዳንድ ኬላዎች እየተከፈቱ ስለመሆኑ መስማቱን ሆነውም ገልጿል ከኤርትራ ህዝብ ጋር በመልካም ጉርብትናና በሰላም ለመቀጠል እየተወሰዱ ያሉ እርምጃዎችን ብንደግፍም አሁንም ግሎ አላይ ግዛቶቻችን እንደተወረሩ ናቸው በማለት ምላሽ ማግኘቱንም ገልጿል ህወሀት በከፍተኛ አመራሩ በኩል ከኤርትራም ይሁን ከአማራ ህዝብ ጋር ስለ ሰላም ለመገናኘት ከየትኛውም አካል ፈቃድ አያስፈልገኝም ሲል ከሰሞኑ መግለጹ የሚታወስ ነው የብልጽግናው መንግስት ደግሞ ለአመታት የኤርትራን ጦር ወራሪነት ክዶ የቆየ መሆኑ የሚታወቅ ሲሆን ጠቅላይ ሚኒስትር አብይ አህመድም ከአልጀርስ ስምምነት ውጭ የተያዙ ቦታዎች ካሉ ይጣሩ ነበር አምና ሲሉ የተሰሙት፣ ከአልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ማንም የማንም ቦታ በኃይል ይዞ ለዘላለም መኖር አይችልም። እንዳንዋጋ፣ ዳግም ግጭት እንዳይፈጠር፣ ትርፍ ነገር የተካሄደ ካለ አይተን ቦታውን ለይተን ኦፊሻሊ እነዚህ ጉዳዮች ስተካከሉ ብለን በንግግር መልክ ልናበጅ እንችላለን። አሁን በሻቢያና ብልጽግና መካከል ያለውን ፍጥጫ ተከትሎ ግን የተለያዩ የአገዛዙ ሹማምንት ቀድሞው የካዱትን የሻቢያ ጦርን ወረራ ሲያነሱ መስማት እየተለመደ ነው። በአሜሪካ ሐሰተኛ የስም ማጥፋት ዘመቻ ተከፍቶብኛል ሲል የሱዳን መንግስት ገለጽም የሱዳን መንግስት ቃል አቀባይ ካሌድ አልአሲር በሰጡት መግለጫም የአሜሪካ አስተዳደር ፖለቲካዊ ስም ማጥፋትና የሀገራችንን እውነታ ማዛባት ላይ ተጠምደዋል ብለዋል። የዋሽንግተን መንግስት የሱዳን ህዝብ መረጋጋት፣ ሰላምና ብልጽግና የማበላሸት ፖሊሲውን ቀጥሎበታል ሲሉ ማክሏል። ይህንን ያሉት የአሜሪካ መንግስት የሱዳን ጦር ኃይል የኬሚካል ጦር መሳሪያን መጠቀሙን በተመለከተ ማዕቀብ ለመጣል መወሰኑን ማሳወቁን ተከትሏል ብሎ ነው። በማዕቀቡ መሰረት ከሚቀጥለው ወር ጀምሮ አሜሪካ ወደ ሱዳን የምትልካቸው እቃዎችን የምታቆም ሲሆን ለሱዳን ምንም አይነት እርዳታ እንዳይሰጥም ክልከላ እንጥላለች። እንደዚሁም የኬሚካል ጦር መሳሪያውን በተጠቀሙ መኮንኖች ላይ ተጠያቂነት እንዲሰፍን የአሜሪካ መንግስት ወስኗል። ይሁንና የሱዳን መንግስት ቃል አቀባዩ በመግለጫቸው አሜሪካ ይህንን የሀሰት ክስ ያቀረበችው የጦር ኃይሉ በሜዳ ላይ ከፍተኛ ድል በማግኘቱ ነው ይላሉ። የሱዳን ጦር አሁን ላይ ከፍተኛ ድል በማስመዝገብ ጦርነቱን ለመቋጨት በሂደት ላይ እያለ አሜሪካ ይህንን ያደረገችው የዓለም አቀፉ ማህበረሰብ ትኩረትን ለማስቀየር መሆኑንም ሲያስረዱ ተሰምተዋል። ይህ በእንዲህ እንዳለ የአሜሪካ መንግስት ከዚህ ቀደም በሁለቱ የሱዳን ተፋላሚ ኃይሎች ማለትም በፈጥኖ ደራሽ ኃይሉና በሱዳን ጦር አዛዥ ላይ ማዕቀቦችን መጣሉ የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።